ጉራ ሰላም፣ ጤና ይስጥልኝ፣ እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ ምሽት ስድስት ሰዓት ላይ ዋልያዎቹን ከፍርዖኖቹ ባለም ዋንጫ ማጣሪያ አምስተኛ ጨዋታ የሚያገናኘው መርሃ ግብር ይጠበቃል ማለት ነው። በአፍሪካ እግር ኳስ መስራች የሆኑት ሁለቱ ሀገሮች ማለትም በአፍሪካ እግር ኳስ መስራች ከሆኑት ኢትዮጵያ፣ ግብፅ፣ ሱዳንና ደቡብ አፍሪካ መካከል ሁለቱ እንግዲህ ዛሬ እርስ በርሳቸው የሚያደርጉት ፍልሚያ ይጠበቃል ማለት ነው። እንግዲህ የሁለቱን ግንኙነት ከዚህ ቀደም ስንመለከት ሁለቱ ሀገራት እንግዲህ በአንደኛው የአፍሪካ ዋንጫ 19 49 ዓ.ም ተገናኝተው ማለት ነው ግብጽ አራት ለባዶ አሸንፋ ዋንጫውን ያሸንፈችበት አጋጣሚም የሚረሳ አይደለም ማለት ነው። ሌላው ደግሞ በሁለተኛው የአፍሪካ ዋንጫም እንግዲህ 1951 ላይ ሁለቱ ሀገሮች እርስ በርስ ተገናኝተው ግብጽ እንግዲህ አራት ለባዶ በሆነ ውጤት በማሸነፍ እዚህም ዋንጫውን የቀማችበት ሁኔታ አይዘነጋ ማለት ነው። በሶስተኛው የአፍሪካ ዋንጫ ግን አራት ለሁለት በክቡር አቶ ይድነቃቸው አሰልጣኝነት እንዲሁም ደግሞ በአንጋፋው መንግስት ወርቁ አማካኝነት እንግዲህ አራት ለሁለት አሸንፈን የመጀመሪያውን የአፍሪካ ዋንጫ ያነሳንበት ጊዜ የሚረሳ አይደለም ማለት ነው። ሌላው ደግሞ የተገናኘ ነው መቼ ነው? በአራተኛው የአፍሪካ ዋንጫ በ1956 ተገናኝተን ግብፅ ሶስት ለባዶ እያሸነፈችበት ሁኔታም አይረሳ ማለት ነው። ሌላው የተገናኘ ነው፣ በአስረኛው አፍሪካ ዋንጫ 1968 ላይ ተገናኝተን አንዳቻ በሆነ ውጤት እያጠናቀቅንበት ሁኔታም አይዘነጋ ማለት ነው። ከዛም በኋላ በተለያዩ ውድድሮች ተገናኝተን አንድ ደግሞ ከሜዳ ውጪ ባደረግነው ጨዋታ ሁለት ለባዶ በአቡበክር ናስርና በሽመልስ በቀለ ጎሎች ሁለት ለባዶ በሚገርም ሁኔታ ያሸነፍንበት አጋጣሚ የሚረሳ አይደለም ማለት ነው። እንግዲህ ዋሊያዎቹ ለዓለም ዋንጫ ማጣሪያ ጨዋታቸውን እንግዲህ ዛሬ ማለት ነው በላርቢ ዛውሊ ስቴዲየም ሞሮኮ ከግብጽ ብሔራዊ ቡድን ጋር መሸት ስድስት ሰዓት ላይ የሚያደርጉ ይሆናል። በጨዋታ ውስጥ እንግዲህ ምን አይነት ውጤት ይመዘገባል የሚለውን እንግዲህ አብረን የምንመለከት ሲሆን እንግዲህ በአሰልጣኝ መሳይ ተፈሪ እንግዲህ አሰልጣኝ መሳይ ተፈሪ ከዚህ ቀደም በ2014 እንዲሁም 15 የ የአርባ ምንጭ ከተማ ስፖርት ክለብ አሰልጣኝ ነበሩ። ከዛም በኋላ የብሔራዊ ቡድኑ ምክትል አሰልጣኝ በመሆን የገብረ መድን ኃይሌ ማለት ነው ምክትል አሰልጣኝ በመሆን አሁን ደግሞ ከቅርብ ጊዜ ወዲህ የብሔራዊ ቡድናችን ዋና አሰልጣኝ በመሆን እንግዲህ ለአምስተኛ እና ለስድስተኛ ዓለም ዋንጫ ማጣሪያ ጨዋታ ለ24 እጩዎቹ ጥሪ በማድረግ ማለት ነው ለግብ ጠባቂው ሰይድ ሀብታሙ፣ አቡበከር ኑራ እና ቢኒያም ገነቱን ጥሪ ሲያደርጉ፣ ተከላካዮች ብርሃኑ በቀለም፣ አስራት ውጁ፣ አህመድ ረሺድ፣ ያሬድ ካሳይ እና አቢሶሎም ዮሴፍ እንዲሁም ደግሞ ራምኬል ጀምስ፣ አማኒል ተረፋ፣ ፍሬዘር ካሳ ወልዱ አማኑኤል ጌቱ፣ አስቻለው ታመነ እንግዲህ ጥሪ የተደረገላቸው ተከላካዮች ሲሆኑ፣ አማካዮች ደግሞ አማኑኤል ዮሃንስ፣ በረከት ወልዴ፣ አብዱልከሪም ወርቁ፣ ወገኔ ገዛኝ፣ ብሩክ ማርቆስ፣ ሀብታሙ ተከስተ እንግዲህ ጥሪ የተደረገላቸው እነዚህም አማካዮች ሲሆኑ፣ አጥቂዎች ደግሞ ከረጅም ጊዜ በኋላ አሁን ወደ ብሔራዊ ቡድን ስብስብ የተመለሰው አቡበከር ናስር፣ ቸርነት ጉግሳ፣ በረከት ደስታ፣ አህመድ ሁሴን እና መሐመድ አበራ ሲሆኑ እንግዲህ እነዚህ 24 ተጫዋቾች ወደ ሞሮኮ ዛሬ ለሚደረገው ለስድስት ሰዓቱ ፍልሚያ ወደ ቦታው ያቀኑ ተጫዋቾች ናቸው ማለት ነው። ብሔራዊ ቡድናችን እንግዲህ ከአሁን በፊት ስንመለከት ካደረጋቸው ጨዋታዎች ስንመለከት ማለት ነው፣ ደካማ የሆነ የመከላከል ክፍተት እንዲሁም ደግሞ የሚቆራረጡ ኳሶች፣ በተለይ መሃል ላይ የሚቆራረጡ ኳሶች እንዲሁም ደግሞ የቆሙ ኳሶች ከመከላከል አንፃርም ክፍተት ያለበትን ሁኔታ እንመለከታለን ማለት ነው። ሌላው በግብ ጠባቂዎቻችን የሚፈጠሩ ስህተቶች እንዲሁም ደግሞ የፈጠርናቸውን የጎል እድሎች በአግባቡ አለመጠቀም እንግዲህ ከአሁን በፊት የነበሩ ጨዋታዎች ላይ ስንመለከታቸው የነበሩ ክፍተቶች ናቸው ማለት ነው። በዛሬውም ጨዋታ እነዚህን ክፍተቶች ማስተካከል ከቻለን እንግዲህ በጨዋታው የተሻለ ውጤት ይዘን ማንወጣበት ሁኔታ ሊኖር አይችልም ማለት ነው። እንግዲህ በዚህ ምድብ ላይ ግብፅ አስር ነጥብ በመሰብሰብ አንደኛ ደረጃ ላይ ስትቀመጥ ጊኒ ቢሳው ስድስት ነጥቦችን በመሰብሰብ ሁለተኛ፣ ቡርኪናፋሶ አምስት ነጥቦችን በመሰብሰብ ሶስተኛ፣ ሴራሊዮን አምስት ነጥቦችን በመሰብሰብ እሷም አራተኛ በጎል ተበላልጦ ማለት ነው። ሀገራችን ኢትዮጵያ አራት ጨዋታዎችን በማድረግ ሶስት ጨዋታዎችን አድርጋ ሶስቱንም አቻ በመውጣት በሶስት ነጥብ እንግዲህ ከጅቡቲ ቀጥላ ከመጨረሻው ከጅቡቲ ቀጥላ የተቀመጠች ሀገር ሁናለች ማለት ነው። እንግዲህ በዛሬው ጨዋታ በተለይም እንግዲህ በግብጽ በኩል የሚጠበቁ ሁለት ተጫዋቾች አሉ። በተለይም በሊቨርፑል በዚህ አመት ደንቅ እንቅስቃሴ እያስመለከትን የሚገኘው መሀመድ ሳላህ በውድድር አመቱ በፕሪሚየር ሊጉ ማለት ነው 27 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ ሆኖ እየመራ የሚገኝ ተጫዋች ነው። እሱም በጮቶ የሚጠበቅ ተጫዋች ነው ማለት ነው። ሌላኛው ደግሞ በ አሁን በጃንዋሪ ዝውውር እንግዲህ ማንቸስተር ሲቲን እየተቀላቀለው ዑመር ማሙሽም በጮተው የሚጠበቅ ተጫዎች ሲሆን ወደ ሀገራችን ደግሞ ስንመለስ እንግዲህ ከረጅም ጊዜ በኋላ ወደ ስብስቡ የተመለሰው አጥቂው አቡበከር ናስርም የሚጠበቅ ሲሆን በተለይም ቸርነት ጉግሳም በክንፍ በኩል ጥሩ እንቅስቃሴ የሚያደርግ ተጫዎች ነው። ስለዚህ እነዚህን ሁለት ተጫዎቾችንም በሀገራችን በኩል የምንጠብቃቸው ተጫዎቾች ናቸው ማለት ነው። በተለይም ዛሬ የዋልያዎቹና የፍርዖኖቹ ጨዋታ ከእግር ኳስ በዘለለ እንዲሁም ደግሞ ከፖለቲካም ሁለቱ ሀገሮች ያሉበትን ሁኔታ መረዳትና ማገንዘብ ያስፈልጋል። በተለይም ከታላቁ ሕዳሴ ግድብ ግንባታ ጋር በተገናኘ ሁለቱ ሀገሮች ምን አይነት ሁኔታ ውስጥ እንዳሉ ሁሉም የስፖርት ቤተሰብ የሚረዳው ነው። ስለዚህ የዛሬው መርሃ ግብር ከእግር ኳስ በዘለለ እንግዲህ የናይል ሀገሮች የናይል ተጠቃሚ ሀገሮች እርስ በእርሳቸው የሚያደርጉት ፍልሚያ ነው ማለት ነው። በተለይ እንግዲህ የኢትዮጵያ በአፍሪካ እግር ኳስ መስራች ከሚባለው ሀገራት አንዷ በመሆን ክቡር አቶ ይድነቃቸው የአፍሪካ ከአለም አቀፍ መድረክ ወይም ደግሞ በአለም ዋንጫ ሶስት ሀገሮች ነበር የምታሳተፍ የነበረው ነገር ግን እነዚህ ሶስት ሀገሮች በቂ አይደሉም፣ አፍሪካ አምስት ሀገራት ሊኖራት ይገባል በማለት በመከራከር በአለም አቀፍ መድረጉ ጠበቃ በመቆም እንግዲህ የአፍሪካ ተሳትፎ አምስት እንዲሆን ማድረግ የቻሉትን የስፖርት አባት ማፍራት የቻለችው ሀገራችን በእግር ኳሱ ወደኋላ እያፈገፈገች ብትገኝም ግን የዛሬውን ጨዋታ በቀላሉ እጅ ትሰጣለች ተብሎ አይጠበቅም። ማለት ነው ስለዚህ ሁለቱ ጨዋታ እንግዲህ ማታ ምሽት ማለት ነው ስድስት ሰዓት ላይ በዛውሊ ስታዲየም ይደረጋል ማለት ነው። እንግዲህ እዚህ ጨዋታ ላይ ምን አይነት ውጤት ይመዘግባል ሚለውን አብረን እናያለን። ለማንኛውም እንግዲህ ለብሔራዊ ቡድናችን መልካም ውጤት እንዲገጥመው ከልብ እመኛለሁ ማለት ነው።